የአንድን ሀገር ብልጽግና እውን ለማድረግ የዜጎችን የኑሮ ደረጃ ማሻሻልና አገልግሎት አሰጣጥን ማዘመን ቀዳሚው ተግባር ነው። የአዲስ አበባ ከተማ አስተዳደርም ይህንን ታሳቢ በማድረግ ባለፉት ጊዜያት በርካታ ተግባራትን ሲያከናውን ቆይቷል። በማህበራዊ መስክ በተለይም በትምህርትና በጤናው ዘርፍ የግንባታና የማሻሻያ ስራዎች ተሰርተው ማህበረሰቡን ተጠቃሚ ማድረግ ችለዋል። ብቁና በስነ ምግባር የታነጸ የነገ ሀገር ተረካቢ ትውልድን ለመፍጠር የህፃናት ለጋና ንጹህ አእምሮ ላይ መስራት ከየትኛውም የዕድሜ ክልል በተሻለ ሁኔታ ውጤታማ እንደ ሚያደርግ በማመን በከተማ አስተዳደሩ የተቀረጸው የቀዳማዊ ልጅነት ፕሮግራም ከፍተኛ አስተዋጽኦን እያበረከተ ይገኛል። በዚህም አዲስ አበባ ህፃናትን ለማሳደግ ምርጧ የአፍሪካ ከተማ የመሆን ህልምን ሰንቃ ጉዞ ከጀመረች ሰነባብታለች። አዲስ አበባ ህጻናትን ለማሳደግ በአፍሪካ ምርጧ ከተማ ለመሆን ራዕይ ሰንቃለች። ይህንን ራዕይ የሰነቀችው ትውልድ ላይ ያልተሰራ ስራ ለዛሬ የተለያየ ክፍተትና ስብራት እንደዳረገን በማመን ይህ ፕሮግራም የብዙ ወላጆችን ሸክም ያቀለለ እፎይታና ተስፋንም እየሰጠ ነው። ሁለት ህጻናት ልጆች አሉኝ። ተጠቃሚ የሆንኩት ልክ ዴኬሩ እንደ ተቋቋሚ መጀመሪያዎች ነን። ብዙ ለውጦች እየመጡ እዚህ ደርሰናል። ተጠቃሚነታችን ምንም ጥያቄ የሌለው ነገር ነው። ልጆቼን ይዤ አብሬ ስራ ውዬ ከልጆቼ ጋራ በሰላም እገባለሁ። ተረጋግቼ መቶ ፐርሰንት ትኩረቴን ስራዬ ላይ አድርጌ ነው የምሰራው። ምንም ስጋት የለብኝም ማለት ነው። ቼክ አደርጋለሁ። ምንም ያሰጋ ነገር የለም። እዚህ እስከ 11 ተኩል እነሱ ይዙልኛል። ልክ ወደ ቤቴ ሲሄድ ይዤው ነው የሚሄደው ማለት ነው። ለልጆቻችን በጣም መልካም ነገር ነው ማለት ግቢ ውስጥም ታፍነው ከሚውሉ እዛም ይቻውም ማቆያ ነው ምትለው ከሰኞ እስከ ቅዳሜ ስለዚህ እዚህ ስትመጣ ንጹህ አየር ታገኛለች። ደስ ብላቸው ነው የሚሄዱት። ትምህርት ለሀገር እድገትና ብልጽግና ቁልፍ ሚና የሚጫወት ትልቅ መሳሪያ መሆኑን የተገነዘበው የከተማ አስተዳደሩ በትምህርት ለትውልድ ንቅናቄ ማህበረሰቡን በማስተባበር የማስፋፊያና የመሰረተ ልማት የማሟሪያ ስራዎችን በሰፊው ሰርቷል። ከቀለም ትምህርት ባሻገር አካላዊና አእምሯዊ ጤናን ለመጠበቅ የሚያስችሉ የስፖርት ማዘውተሪያ ስፍራዎችን ያካተቱ ተጨማሪ ትምህርት ቤቶች ባለፉት ወራት ተመርቀው ለአገልግሎት ከበቁ ፕሮጀክቶች መካከል የሚጠቀሱ ናቸው። መቶ ሀምሳ የትምህርት ፕሮጀክቶች እንደዚህ አይነት 14 አዳዲስ ትምህርት ቤቶችን የያዙ ነባሮቹ ላይ ደግሞ ወደ 1ሺ655 የማስፋፊያ ክፍሎች በተጨማሪነት የተሰሩበት የመመገቢያ አዳራሾች፣ ቤተ ሙከራዎች፣ ቤተ መጻሕፍት፣ የአይሲቲ ክፍሎች የመሳሰሉትን የትምህርት ጥራት መጓደል ምክንያት የሆኑትን መሰረተ ልማቶች ለይተን የማሟላት ስራ የሰራንበት ነው። ይህም ብቻ ሳይሆን ትውልድ የሚቀረጸውና የሚታነጸው በአእምሮ በአካልም በመሆኑ እንደዚህ ልጆች ደስ ብሏቸው ቦርቀው የሚጫወቱበት የአካል ብቃትን የሚያጠናክሩበትና የሚገነቡበት በርካታ የስፖርት ሜዳዎች፣ መጫወቻ ስፍራዎች የምድረ ግቢ ንጽህናና ውበት መጸዳጃ ቦታዎችን ጭምር አካተን የገነባንበት ነው። ጤናው የተጠበቀ ማህበረሰብ ለሀገር ሁለንተናዊ ተጠቃሚነት መሰረት በመሆኑ ነዋሪዎች የተሻለ የጤና አገልግሎት እንዲያገኙ ማድረግና ተደራሽነትን ማስፋት ከቀዳሚ የትኩረት አቅጣጫዎች መካከል አንዱ በመሆኑ የአዲስ አበባ ከተማ አስተዳደርም ይህንኑ በመተግበር በተለይ ባለፉት የክረምት ወራት ግንባታቸው የተጠናቀቁ የጤና አገልግሎት ሰጪ ተቋማትን ወደ ስራ አስገብቷል። በዚህም በተለይ በየአካባቢው ያሉና አገልግሎቱን በፍጥነት ማግኘት ተግዳሮት ሆኖባቸው የቆዩ ነዋሪዎች ተስፋቸው ታድሷል። ተኝተሽ እዚ ወልደሽ ታቀፈሽ ልጅ ሽን በመውጣት በጣም ደስ የሚል ነገር ነው። በእንዲህ በአካባቢያችን እኛው እዚሁ አካባቢ ስለሆነ ሮጠን ወደዚህም ስንመጣ እንዲህ በመሰራት በጣም ነው ደስ ያለን። ወረፋ ለማያዝ ክፍሎቹ በጣም የተጠባበቁ አይነት ነበር። በጣም ለምንም የምቹ ያልሆኑ እና አድሬስ ያልተደረጉ ነገሮች ነገሩ መድኃኒት ቤት ለመሄድ እንኳን በጣም አስቸጋሪ ሁኔታዎች ነበሩ። ሁሉን ነገር በአሟላ የህብረተሰቡን ፍላጎት በአሟላ መልኩ ነው በጣም የተሰራውና አሰራሩ ላይ እኛም ደስተኞች ነን። ስለዚህ መንግስትን በጣም ነው ከልብ ነው የምናመሰግነ ከተማዋ ምቹና የነዋሪዎቿን ፍላጎት ያሟላች እንድትሆን የሚደረገው ጥረት በሁሉም መስክ ላይ ያተኮረ ከመሆኑ ጋር ተያይዞ በከተማዋ ያለውን የኪነ ጥበብ እንቅስቃሴ ለማነቃቃትና ና ተተኪ የኪነ ጥበብ ባለሙያዎችን ለማፍራት ትልቅ አስተዋጽኦ ያበረክታል ተብሎ የታመነበትን የህፃናትና ወጣቶች ቲያትር ኮምፕሌክስም በቅርቡ ለአገልግሎት ክፍት መደረጉ ይታወሳል።